እናንተ ደንቆሮች የወጨቱን ምናምን ያለበት ቦታ ታስታውሳለህ? ቅድመ እናገራለሁ ብዬ ረስቼው ነው። እጅን ታጠብ ብሎ እኮ ነው የሰደቡ። በእጅ መታጠብ ምክንያት እኮ ነው የሰደቡ፣ ታውቃለህ? እሱን ደግሞ ላሳይ። እሱ ደግሞ መሰላቸው። አጀማ ኢየሱስ ምሳ ተጋበዘ፣ ምሳ ሊበላ ሄደ። ምሳ ሊበላ ሂዶ ከዛ በነሱ ህግ ሲበሉ እጃቸውን ታጥበው ንጽህና ይጠብቃሉ። ማሻለህ? እጃቸው ታጥበ ነው ንጽህና አላቸው። ከዛ አጅሬ ኢየሱስ ሳይታጠብ በላ። ሳይታጠብ በላው ሲበላ ሰውዬው ገረመው እኮ ገረመውና፣ እንዴ ምን ሆኖ ነው ቤቴ መታጠብ ነው እንደዛ አለ። አልተናገረም እራሱ እኮ። ከዛ ኢየሱስ ምን አለ? አንተ ደንቆሮ ብሎ ሰደበው። አላሳያችሁ። ያው የሉቃስ ወንጌል እንደዚህ ይላል፣ ይህንን ሲናገር አንድ ፈሪሳዊ ይበላ ዘንድ ምሳ ጋበዘው። ምሳ ሊበላ ወሰደው፣ ቤቱም ከዛ ሰ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ። ፈሪሳዊ ተደነቀ፣ ከገረመው በቃ አንተ ምን ሆኖ ነው፣ ለምን አታጠብም? ብሎ ተገረመ ገረመው። ከዛ ጌታም እንዲህ አለ፣ አሁን እናንተ ፈሪሳውያን የጽዋውን የውጭን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት የተሞላ ነው። እናንተ ደንቆሮች አላችሁ። አንተ ደንቆሮ። አይ አደለ ሰውየው፣ እኮ ሰውየው ምንድን ነው፣ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ፣ እጁን አልታጠበ ነበረ፣ አልታጠበም እጁን። ከዛ አንተ ደንቆሮ አለው። አዚ ቢላ አይምሮኔ እንደዚህ ያደርጋል ብዬ አላምንም አንድ ነብይ የመጀመሪያ ነገር የፈለገ ያክል አንደን ሰው ቢጠላ ስነምግባሩ ምግባሩ በጣም ያማረ ነው እኛ አይሳ አለይሂ ሰላም እንደዚህ ነው ብለን አናምንም እስካሁን ድረስ ምን እነግራችሁን ነገር ልብ አርጉና አዳምጦ እሺ በደንብ እኛ ሳ እንደዚህ አይነት ባህሪ ያለው ብለን አላምንም ይሄንን ሰዎች የሰጡት ባህሪ ነው ለሱ ይሄ ትክክለኛ ያላህ ነብይ ባህሪ አይደለም ተግባባን እጁን ስላልታጠበ ብቻ እኛ ነብያችን ለእኛ ትልቅ ነቢይ ነው፣ ክቡር ያላህ መልክተኛ፣ ክቡር ያላህ መልክተኛ። ወላሂ በዚህ ልክ ሰዎችን 18 ጊዜ በአንድ ጥቅስ ላይ የሚሳደብ ነብይ አይደለም። በዚህ ልክ ማለት ነው። ከዛ ጭራሽ ደግሞ በጣም የሚገርመውና የሚደንቀው ደግሞ አሁን ያየነው ላይ ምንድነው ያለው? ልባርኩ። አሁን ያየነው ላይ ምንድነው ያለው? እንዴ እጁን ስላልታጠበ ያውም ለምኖ ና መሳኔ ጋብላ ጋብዞት ጋብዞ ሰላህን አስከባው። እሺ ጀማል ሰላህን አስከባው እና ለምኖት እባክህ ና ኔጋ ምሳ ብላ፣ ና ና ምሳ ብላ ኔጋ ብሎ ለምኖት፣ ጠርቶት አምጥቶ ቤቱ ካስገባው በኋላ ሰውየው እጁን እንዳልታጠበ ስላየ ብቻ አይ እጄን አለመታጠብ እኮ እንዲህ እንዲህ ነው ምክንያቱ ብሎ ቢነግረው ይችል ነበር። ግን አንተ ደንቆሮ፣ እናንተ ደንቆሮች አላቸው። ዋይ እንዴ! ይሄ ይሄ የነቢያት ባህሪ አይደለም ጋይስ፣ እንዴ! እንደዚህ አይባልም። ስለዚህ ከዛ አንጻር ነው ኢንሻላህ፣ ደግሞ ምናልባት እስኪ እኔ ደግሞ አንድ ለመጨመር ልሞክር ማለት ነው። ኦኬ፣ እስቲ የትኛውን ልጨምር? እስቲ የትኛውን ልጨምር? የትኛውን ልጨምር? እሺ፣ አንድ ልጨምር። ኦኬ፣ ኢየሱስ ማንበብ አይችልም። በነገራችን ላይ ማንበብ አይችልም። እንዴት ነው ማንበብ የማይችለው? እስቲ ላሳያችሁ እንዴት ማንበብ እንደማይችል ማለት ነው። አንድ ጥቅስ አለች አሁን ምክንያቱም አንበብ ይችላል ብለው ስለሚነግሩን የሚያነሱትም ጥያቄ ስላለም ከዚህ አንጻር እንሰጣለን። አሁን የሆነ ጊዜ ይታያቸዋል አይደለ? ይሰማላ ድምጽ ይሰማል? ይሰማል ይሰማል መሰለኝ እርግጠኛ ነኝ። ተመልከቱ፣ የኢሳያስ መጽሐፍ ሰጡት፣ ለኢየሱስ ማለት ነው። የኢሳያስ መጽሐፍ ሰጥተውት ምን አለ ኢሳያስ ላይ ያለውን መጀመሪያ ላሳያችሁ ኢሳያስ ላይ እንደዚህ ነው የሚለው ትንቢተ ኢሳያስ ምዕራፍ 61 ላይ ቁጥር አንድ ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ የማን መንፈስ ነው ያለው ልብ አድርጉ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ መጽሐፉ የሚለው እንደዚህ ነበር የኢሳያስ መጽሐፍ ማለት ነው በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና የሚል ነገር አለ እዚህ ጋር ይሄ ምንድን ነው የሚለው? ይሄኛው እንግዲህ የኢሳያስ መጽሐፍ ነው። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትን ነፃነት፣ ለታሰሩትም መፈታትን እሺ፣ እናገር ዘንድ ልኮኛልና አለ። እሺ፣ የተወደደችውን የእግዚአብሔርን ዓመት ሰብክ ዘንድ እሺ፣ አምላካቸውን የሚቀበ እያለ ይቀጥላል። አሁን ልብ አድርጎ የኢሳያስ መጽሐፍ ተሰጠው። ይሄ መጽሐፍ ነው የተሰጠው። ይሄ መጽሐፍ ልክ እንደዚህ ይሄ መጽሐፍ ተሰጠው። በእጁ ነው የተሰጠው በእጁ ተሰጠው፣ ነው ስለዚህ፣ አሁን ይህ መጽሐፍ ተሰጥቶት ሲያነብ ተመልከቱ። የነቢዩንም የኢሳያስን መጽሐፍ ሰጡት፣ ሰጡት፣ መጽሐፍ ተሰጠው። ከዛ በኋላ ምን አደረገ? መጽሐፉን በተረተረ ጊዜ ከፈተውና ምን አለ? የጌታ የጌታ መንፈስ በእኔ ላይ ነው አለ። ምንድን ነው ያለው? የጌታ መንፈስ በእኔ ላይ ነው የሚል ነገር አነበበ። እውነት እንደዚህ ነው ወይ የሚለው እነሱን እናያለን። እውነት እንደዚህ እያለ ነው የሚያነበው እናያለን ማለት ነው ጋይስ። እስቲ እሺ፣ የጌታ መንፈስ በእኔ ላይ ነው የሚለው ኢየሱስ ያነብ፣ እንደዚህ ነው የኢሳያስ መጽሐፍ ምንድን ነው የሚለው? ኢምራን፣ የጎደለ ነገር አለ እዚህ ጋር ልበል። የጌታ የእግዚአብሔር መንፈስ ነው የሚለው ወይስ የጌታ መንፈስ ነው የኢሳይያስ መጽሐፍ የሚለው? የትኛው ነው? ይሄ ነው አይደለ? ኢምሩ፣ አለህ? አዎ፣ ተቀይሯል። አዎ፣ ይሄ አሁን ሊትራሊ ቀንሷል፣ ከመጽሐፍ ላይ ቀንሷል። ይሄ ውሸት ነው። አሁን የትክክለኛ ነገር አለ ወይም ወይ ማንበብ አይችልም፣ አለዛ ደግሞ ዋሽቷል በመጽሐፉ ማለት ነው። ስለዚህ ምንድነው የጌታ መንፈስ በእኔ ላይ ነው የሚለውን ማን ነው የጌታ የእግዚአብሔር መንፈስ በእኔ ላይ ነው የሚለውን እሱ የጌታ መንፈስ ብሎ አንደኛ እግዚአብሔር የሚለውን አስወጥቷል። ሁለተኛ ላይ ምን አለ? ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ቀብቶኛል በቃ መቀባት ብቻ ነው ያለው። እግዚአብሔር የሚለውን አሁንም እዚህ ጋር ሊያወጣ ነው ተመልከቱ። ምን አለ? እግዚአብሔር ቀብቶኛል ነው የሚለው እዚህ ጋር የኢሳይያስ መጽሐፍ ኢየሱስ ግን ምንድነው ብሎ ያነበባቸው ሰዎችን ሲሸውዳቸው እግዚአብሔር ቀብቶኛል የሚለውን ነገር ቀብቶኛል ብሎ እንግዲህ የመጽሐፉ ነው፣ የመጽሐፉ ነው የነገርናችሁ ያለው ነው መጽሐፉ ላይ ያለውን ነው መነገራችሁ። ይሄ ስህተት ነው፣ ይሄ ስህተት ነው። በሱ ላይ የተዋሸ ነገር ነው። እግዚአብሔር ቀብቶኛልና የሚለውን ቀብቶኛልና ብሎ አስቀመጠ ማለት ነው። ቀጥል። ለታሰሩት መፈታትን፣ ለዕውሮች ማየት የሚል ነገር አለ እዚህ ጋር። ለዕውሮች ማየት ለዕውሮች ማየት እሺ፣ አሁን ለዕውሮች ማየት የሚል ነገር አለ ወይ እዚህ ጋር? እኔው ያው እዚህ ጋር ማየት እንችላለን። ልባቸው የተሰበረውንም እጠግን ዘንዴት ለተማረኩትን ነፃነትን ለታሰሩትን መፈታት ሰብክ ዘንድ የለም። ለዕውሮች ማየት ሰብክ ዘንድ የሚል የለም። ለዕውሮች ማየት የሚል ነገር የለም የኢሳይያስ መጽሐፍ ላይ ይምራን። ለዕውሮች ማየት የሚል ነገር አለ እዚህ ጋር እኔ እኔ እኔ አላየኝ ጨምሯል። ስለዚህ ምን ትላለህ? ስለዚህ ነው ሚውት ላድርግልና አስተያየት ስጥ በዚህ ላይ እንሻላ አይ ጀዛከ ለገልጸዋል። በዚህ በጣም ብዙ ጥቅሶች አሉ። እንደዚህ አይነት ጥቅሶች ብናመጣ ኢየሱስ ከወንጌል ቃል የሚጨምርበት ማለት ነው፣ የእግዚአብሔር ያልተነገረው ቃል የሚጨምርበት በጣም ብዙ ጥቅሶች አሉ። ይሄ የሚያሳየው ምንድን ነው? ኢየሱስ ትክክለኛ ነቢይ አይደለም። በመጽሐፍ ቅዱስ መሰረት፣ መጽሐፍ ቅዱስ ዋሽቶበታል ማለት ነው። ለምን ከተባለ አንድ ነቢይ የእግዚአብሔር ቃል በትክክል የማይገልጽ ከሆነ የእግዚአብሔር ቃል ላይ የሚጨምር ከሆነ ይሄ ኃጢአተኛ ጀመ መጽሐፍ ቅዱስ ምንድን ነው የሚለው እንዳይዘልፍ ሀሰተኛ ምንዳቱን በቃሉ አጨምራለ ስለዚህ በመጽሐፍ ቅዱስ ላይ መጨመር ሰው ምን ያሰው ነው ሐሰተኛ ነው ማለት ነው ጨመረ ሲምፕሊ የሌለውን ቃል ጨመረ አሁን ኢብሮ እንዳትሸን ጨመረ የሌለውን ቃል ስለዚህ ይሄ ሀሰተኛ አይደለም ወይም ደግሞ መጽሐፉ ባሽቶበታል ማለት ነው ኢብራሂም ምን አድርግ መሰለህ ሀቢቢ እሺ እሺ ወደ ማጠቃለያ ሰብሰብ ሀሳቦች ሰብሰብ ሰብሰብ ብናጋቸውና ከዛ የቀረውን ሰላሳ ደቂቃ ደግሞ ገስት እንቀበል ሙስሊሞችም ክርስቲያኖችም ካሉ እንቀበላቸው እንደዛ ይሻላል። ስለዚህ አሁን አንድ ሀሳብ የማጠቃለ ሀሳብ አዘጋጅ። እኔ ደግሞ ገድል ላይ ከዚህ በኋላ ገድል ላይ ያለው ደግሞ አሳያቸዋለሁ። ያው ይሄ በመጽሐፍ ቅዱስ ነው። ገድል ላይ ደግሞ ያለው ስ ሌላ የወስ ነው። ገድል ላይ ደግሞ ያለው ስ በቃ ሌላ ሌላ ታሪክ ነው። እሱን ሁለት አሳያቸዋለሁኝ። ይብሎግን ቀጥል መጀመር አንድ ጨምርላቸው። ከዛ ሰዓት ስለሄደ ይበቃናል። አይ አይ በቃ እኔ ይበቃል። ከዚህ በኋላ በጣም ብዙ ነገር ልናይ እንችላለን፣ ግን ይበቃኛል። ምንድነው ብዙ ነገሮችን አይተናል። ኢየሱስ ያው በጣም ብዙ ባይብል ላይ ማንነቱ በጣም የተቀየረ ሌላ ሰው ሆኖ ነው ያገኘነው። ሌላ ሌላ አዲስ እኛ አሁን በነብይነት የምናውቃቸው ነቢያቶች ስነ ምግባራቸው ያማረ ሰውን የማይሳደቡ ሰውን የሚያከብሩ ሰውን የማይገላምጡ ባላይ የማያልፉ ትክክለኛ ነቢያት በአምላክ ቃል ላይ የማይጨምሩ የማይቀንሱ ናቸው። ተመልከት። በቁርአናችን አላህ ስብሐነሁ ወተዓላ ሲናገር ምንድን ያለው፣ ወለው ተቀወለ ዐሊና በዐይደል አቃዊል የሆነን ነገር እኛ ማን ያላዘዝ ነውን ቃል አንድ ነገር ቢናገር ኖሮ በኃይል በያዝ ነው ነበር አለ በኃይል ስለዚህ እዚህ ጋር ባይብሉ ላይ ኢየሱስ ምን ሲያረግታ ያላችሁ ሲጨምር ሲቀነስታ ያላችሁ? ሌላ ቦታ ላይ ስትሄዱ ደግሞ ምን ያረጋል ምን ሲያረግታ ያላችሁ ደንቆሮ ብሎ ሲሳደብ የተለያዩ ነገሮች ይሄ በጣም ከባድ ነገር ነው አንድ ነብይ በዚህ ልክ እንትን ሊባል አይችልም ነው እኛ በዋነኝነት ዛሬ ያየነበት ጉዳይ ማለት ነው ስለዚህ ያው ቁርአን ላይ ያለውን ነብይ ያሳየተናቸዋል የተከበረ በቃ አላህ ዘንድ አላህ ስብሃነሁ ወተዓላ በጣም ያከበረው የሆነ ነብይ በቃ፣ ትክክለኛ የነብይን መስፈርት ያሟላ ሆኖ ነው ያገኘ ነው ማለት ነው ኢሳ አለይሂ ሰላም። ስለዚህ በዚህ መስላል ኢምራን ቀጥል፣ ኢንሻአላ። ኡስታዝ ካለ ደግሞ አስገቡት። ቀጥል ኢምራን። አይ ሁላችሁም ወንድሞቼ፣ እህቶች አሁን ለገባችሁ ለወንድማችን አዚዝ ግፍት ስጡት። እሺ ግፍት ያላችሁ ካላችሁ ለወንድማችን አዚዝ ግፍት ስጡት። ተባረከላሁ ፊኩም ከሱሪያ ስለሆነ እርዳታ ስጡኝ። ግፍቱን ቀይሩ አለ ሁላችሁም ግፍት ያላችሁ

ኢየሱስን አንቋሽ ሰካራን ብሎታል። ተሳዳቢ አድርጎታል። እንዲሁም መጥፎ ነገር የሚያስተምር አድርጎታል። የእግዚአብሔር ቃል ላይ የሚጨምር አድርጎታል እና ፕሊስ መጽሐፋችሁ መርምሩ። ኦኬ። በጣም ብዙ ነገሮች ማሳየት ግን ደሞ እንዳይሰለቻችሁ እዚህ ጋር ላቆም እና ገድል ላይ አንሳላችሁ። ገድል ላይ ኢየሱስ ከገድል ስጀምር ማለት ነው ኢብራሂም ውስያሳ ማስረጃ አንዱ ወገናችን ከየቱ ጋር ለጀመር የቱ ጋር ነው ማስረጃ ነው? እባክህ ቀንዶቹ፣ ቀንዶቹ ሰባት አይኖቹም ሰባት ራሶችም ሰባት፣ እራስ ነው የሚለው ምራራ ሰባት እራሶችም እሺ አስር የሆኑ ለመስዋዕት የቀረበና የተዘጋጀ እሱም ኢየሱስ ክርስቶስ ነው። ማለት ሱብሃንአላህ ስንት ቀንድ ነው የሚለው ታዳለለ? በደምብ አንብብልህ። አንዴ እንደሱም አንፈልግም። ይቀላም ብልህ እንደዚህ ያለበው ቀንዶቹ ሰባት፣ ሰባት ቀንድ ያለው ያዝ፣ በደም ሰባት ቀንድ ያለው። እሺ ዓይኖቹ ሰባት፣ ራሶቹ አስር፣ አስር ራስ፣ አስር አይንና ደግሞ አስር ጭንቅላት። ከዛ ለመስዋዕት የቀረበ የተዘጋጀ እርሱ ኢየሱስ ክርስቶስ ነው፣ አለ። አስበቀዋል ሰባት ቀን እንዳለው ሰባት ጭንቅላት ያለው ኢየሱስ ነው ይልሃል፣ መጽሐፉ ጽፈስ ላይ ነው ፔጅ ሁለት ሰላሳ አንድ ላይ አንደኛ ገድል ላይ ያለው ኢየሱስ ያጀማ እራሱ አንድ ቀን ይፈልጋል አይ ነው በመሳይ እንደሆነ እንደዳለሱ እንደነበረው እሺ ኡስታዝ፣ የከተመች ግባ አንድ ደግሞ ልጨምርላችሁ ከገድል ማለት ነው። ገድል ላይ በጣም ብዙ አለ ብያችኋለሁ። ከነሱ አንድ ልጨምርላችሁ። እሺ፣ ይህን መጽሐፍ ተመልከቱ። ገለ ዘራ ብሩክ ይሁት እንደዚህ ይላል። ዘራ ብሩክ እንደዚህ ይላል ዙፋኑ ፊት ይቆሙ ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ ተደነቁ። መልአኮቹ ማለት ነው። ይህንን ሲያደንቁ ጌታችን እየሱስ ማለት ነው ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሳሞ ይላያቸው አይደለ? ኢየሱስ ማደረ ከዙፋን ወረደ እና ሰውየውን ሙሉ አካሉን ሳሙ ማለት ነው። መላ አካላቱ ታኖ እ የሰውየው የሰውየው መላ አካላቱ ነው። እኔ እኔ ከባዱ ለማብራራት ነው። ኢየሱስ መላ አካል ሲባል አንድ ሰው ምን ምን አለው ከተባለ መቀመጫ አለው እግር አለው እጅ አለው አይደለ? ያን ሁላ ሳማው ኢየሱስ

አረ በኋላ አሁን አንዱ ምን ይላል? ኃይል ጽዮን ሞገስ ይሆነ ማነው ይሆነሽ ዘንድ አለ። አውራጣቴን ጥቢ ብሎ አውራጣቱን አጠባና ፈጽማ ጠገበች። አውራጣት የማንን ያስጠባው? ኢምራን የራሱን ጣት አጠባ። የራሱን ጣት አጠባ። የማሪያም ያስጠባት ደግሞ ያው እዚህ ተመከተ ነው። ዳግመኛ ጌታ ኢየሱስ ክርስቶስ በኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ አርብ የወጉኝን ጎኔን ጥብ ያላት። ያን ጊዜ ልጅ የናቱን ጡት እንዲጠባ የጌታዋ የኢየሱስን እሺሽ እንደሚጠባ የጌታዋ የኢየሱስን በዕለት ዓርብ የወጋውን ጎኑን ጠባች ጠባች ጎን ጎና ጠባች። የማርያምን መስጠባል በራውዝ ቢላይ ይዘገንናችኋል። ይሄ ደግሞ ይሄ ደግሞ ራሱ ስለሆነ ነው። በጣም ወንድሞች እሺ፣ በጥል ዳግመኛ እናታችን ክርስቶስ ሰምራ በቤተክርስቲያን ቆማ ሳለች የጌታ ኢየሱስ ክርስቶስን

አረ ቆይኔ አንድ ልጨምር እስቲ። ይህንም አንድ ላይ ነው የምናነበው እንዴ ምን ሆነ ነው የመባፄውን ገድል በአማርኛ ማለት ነው። እዚህ ጋር ምን ይላል? ይህንንም ብሎ አለ አፉ ማነው አፌን ሳመኘ ከጣሙን ብዛት የተነሳ አፌን አጣፈጠው አለ። እንዴት ነው የሚጣፍጠው? እንዴት ነው የሳሙ ውስጥ ይመራል? ያ ጀማ አዳም መጽሐፉ ይሄ ነው። ኢብራሂም ያዘ መጽሐፍ ይሄ ነው። አሁን ኢብራሂም ያሳያችሁ መሰላችሁ ሰውየው ትልቅ ሰው ነው። ያ ጀማ በደም አዳም ዲባላ ሰውየው ትልቅ ሰው ነው። ይሄ ሰውዬ ኢየሱስ ጋር ተሳሳመ እስከሚረካ ድረስ ማለት ነው። ቃል በቃ መጽሐፉ እንደዛ ነው። ይሄ ሰውዬ ኢየሱስ ነው። አንብብላችሁ እሺ የነነም ብሎ አፊን እሺ የነነም በጣምም ብዛት የተነሳ አፊ አጣፈጠ፣ አፉ ጣፈጠ በጣምም ምክንያት ማለት ነው። ምንም አላወቅኩም ልቤን አሳጥቶኛልና፣ ለአንድ ሰዓትም አረ ቢስሚላህ፣ በጣም ከባድ ነው። ምንድን ነው የሚለው ከኔ ላይም ሊነሳ በወደደ ጊዜ

አሁን መንገድ ላይ እየሄድን ማለት ነው። ሁለት ሰዎች እንደዚ ያረጋ ወንድ ወንድ ናቸው ሁለቱም። ከዛ ምን ያደርጋሉ? ይሳሳማሉ። ለአንድ ሰዓት ሙሉ ይሳሳማሉ። ከዛ ምራቅ ይተፋፋሉ ምናምን። ምን ትላላችሁ? ያን ነገር ብታዩ ምን ትላላችሁ? ኮሜንት ላይ ጻፉልኝ። በጣም ያስጠላ አይደለ? ኖ ኖ ኖ ኖ ኖ። ግን መጽሐፋቸው ላይ አለ እና ከዚህ በላይ ይስ መሳደብ አለ። ከዚህ በላይ የተከበረ ከማንቋሽሽ አለ። ከወንድ ጋር እንደዛ አደረገ ለአንድ ሰዓት ሙሉ ምራቁን ተፋበት፣ ምራቁን ላሳ የሚባል ነገር አያሳዝንም ኢብራሂም አጠቃለውና ይብቃል ያጀማ እሺ አሁን አሁን የእስካሁን እንግዲህ ፕሮግራሙ ሶስት ሰዓት ሊሆነው ከተጀመረ እስካሁን ያሳየናችሁ በመጽሐፍ ቅዱስና በገድላት ላይ ኢየሱስ እንዴት እንደተቋሸሸ ነው በደንብ አይታችኋል ብዬ አስባለሁኝ እኛ ሙስሊሞች የምናውቀው የተከበረ ነው የአላህ ሰላም በሳቸው ላይ እናከብራቸዋል እንወዳቸዋለን ከሁሉም ነገር ንጹህ ናቸው እሺ ኢየሱስ አለይሂ ሰላም ከሁሉ ነገር ንጹህ ምንም ኃጢአት የለባቸው የተከበሩና ከኃጢአት በሙሉ የጸዱ ናቸው። እሺ በደምብ አዳምጡ ወንድሞቼ እህቶቼ። ግን መጽሐፍ ቅዱስ ላይ ግን ምን ተደረገ? ኢየሱስ ላይ ተዋሸ። ኢየሱስን ሰካራማ አደረጉት። እንዲሁም ደግሞ ቅድም አይታችኋል ማስረጃዎች፣ መጽሐፍ ቅዱስ አይታችኋል ማስረጃዎች። እና ደንቆሮ ብሎ የሚሳደብ ሰዎችን አድርገውታልና፣ ፕሊዝ ክርስቲያን ወገኖች መጽሐፋችሁን መርምሩ። ይሄ በሽሽክ ምናምን አይደለም። መጽሐፋችሁን ማወቅ አለባችሁ። እናንተ መጽሐፍ እናንተ የምትኖሩበት መጽሐፍ ኢየሱስን ያንቋሽሻል የተከበረውን ነቢይ አምላካችን ቁርአን ላይ ሙባረክ የተባረከ ያለውን ወሰላሙን አለየ ያላ ሰላም በይ ብሎ የተገለጸው ነብይ፣ የተገለጸው ነብይ ያንቋሽ ፕሊስ፣ የተከበሉ አታንቋሹ፣ ፕሊስ። ጥሪያችን ይሄ ነው እና መጽሐፋቸውን ብታመጡ ጥሩ ይመስለኛል።